ሰላም አለይኩም ወረመቱ ላይ ወበረካቱ። ውድና የተከበራችሁ የሶፍቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምድሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው አንዲታችን በተደጋጋሚ ኮሜንት ላይ የመጣች ብዙ አቤታ ታቀርባለች፣ ብዙ ቅሬታ የምታቀርባቸው ነገሮች አሉ። የሱን ቪዲዮ የዚህን የኮሜንት አቤታዎች ምላሽ ነው የምሰጠው ማለት ነው። ይቺ ልጅ እስቲ የተበደለችው ምን ሆና ነው እንደዚህ ሊያስጥፋት የቻለው? እንደዚህ ልትናገርበት የፈለገችው ምን አድርገናት ነው? ምን በድለናት ነው? ምን አይነት ስራ ሰርተንባት ነው? አበላሽተንባት ነው? ወይስ ስራዋን አቁመንባት ነው የሚለውን እንመለከታለን ማለት ነው። ይቺታችን እንግዲህ ያለችው ስዑዲ ነው። ዘቡራ ትባላለች። ቤቷ ገርባ ላይ ነው ያለው። ጤና ጣቢያው ካፍ ብሎ ቀጨማ የሚባል ሰፈር ጎራው ላይ ነው። የዝችታችን ጋር ያለን ግንኙነት በስራ ነው። በኦንላይን ነው ያገኘችን ትእዛዛችዋን ተቀብለን ቤቷን አየን ለካን። ከለካን በኋላ ወንድሟ ጋር ገናኝታን ማለት ነው። ከለካን በኋላ ወደ ስራ ገባን። ከነጋግረን መጀመሪያ ኮርንሱን ሰራን። በምታዩት መንገድ ይሄን ፕላስቲክ ኮርኒስ ሰራን። ከዛ ከሶስት ወር ነው ከአራት ወር በኋላ ግርግዳውን ቻክ አርጉልኝ አለች። ቻክ አረግንላት ማለት ነው። የምታዩት ቤት እንግዲህ እንደዚህ በመሰለ መንገድ ሰርተነዋል ማለት ነው። ፕላስቲክ ኮርኒስ ካላይ ግርግዳውን ቻክ ከስር ሰርተን አስረክመዳንታል ማለት ነው። እና ይቼታችን እንግዲህ ምንድን ነው? ስራ አበላሽቶብኛል፣ አማናውን አይጠበቅም፣ የተለያየ ነገር አያደርግም፣ ውሸታም ነው፣ ይሰርቃል፣ ሁሉ ምናምን ምናምን የሚሎች ያለ ስምስም የሰጠችው ነገር አለ አድርገን ከሆነ የምናይ ይሆናል ማለት ነው። ይህንን እንግዲህ የሱፌ የበላሸውን ስራ እና የእንዴት አይነት የተሰራውን ስራ አብረን እንመለከታለን ማለት ነው። ይህንን እንደምታዩት ቤቱ ይህንን የሰራ ነው። እንደዚህ አድርገን ሰርተን አስረክበናታል ማለት ነው። በመቀጠል እንግዲህ እዚህ ላይ የተበላሸ ነገር ካለ አስተካክልልኝ፣ የሱፌ ይሄ ነገር አታመቸኝም፣ ይሄ ነገር ጥሩ አይደለም እና ይሄ ነገር መስተካከል አለበት ብትለን በጣም አሪፍና ጥሩ ነገር ነው። በውስጥ ደውላ የደወለችልን ስራ ስናገናኝ ኦንላይን የትጎናየች ከዛ በኋላ በውስጥ ደወለች። ህይወት ከደወለች በኋላ ልክ እንዲያወራ ነው ደውላ፣ ይሄ ነገር እንደዚህ ተበላሽቶብኛል፣ ይህን አስተካክልልኝ ብትለን እማናስተካክልበት መንገድ የለም ማለት ነው። አስተካክለናል። ይህንን ነገር ስላደረኩት ነው የምላቸው። አሁን ይሄ የምትመለከቱት ፍሬም የምሰቅለው ነው ከስር ላይ ዝግዛጉን ፍሬም የምሰቅለው ነው ፍሬም ጋጭኗን ፍሬም አድርገን አስረክበናት። ምርጥ ነው ብላ ካለች በኋላ እንደገና ዝግዛጉ ፍሬም ይሆንልኝ አለች። ከዛ ሽ መርሃባ ብለን ቻኮን ካረግን በኋላ አስተካክልላታል። እዚህ ጋ ስም ላይ እንደዚሁ በሰዓቱ መርጠው ነው የሰራ ነው፣ ግን በኋላ ደግሞ እንደዚህ ማሪ ስትል ያንን ነገር እራሳችን አድርገን ሰርታልላታል ማለት ነው። ምንም የበደልናትና ያጠፋንባት ነገር ያለ ያንን አስተካክለን እንትን ብለናል። አስረክበናታል እጅግ በጣም ቤተሰቦቹ አሏትኩ ተደስተው፣ በጣም አሪፍ፣ እንደዚህ አይነት ልጅ እራሱ እናገኛለን ብለን አላሰብንም፣ ምናም እስከሚሉ ድረስ ማለት ነው ሰርተን አስረክበናታል። መጀመሪያ እንደውም ወንድሟ ምን አለመሰላቸው? ወንድሟ እኛ በልተንብሽ ነው ወይ እኛ እንትን ብለን የሆነ የአንችን ስራ እንትን ብለን ነው ሌላ ሰው የፈለግሽው ምናም እስከሚል ደረጃ ደርሰው፣ ከዛም በኋላ ሽግር የለም እሱ በዚህ ነው የሚሰራው ምናም ካላቸው በኋላ እዛ ገባን በኋላ ወላሂ እሱ በጣም የምትገርም ሰው ነው ምናም ብሎ ወንድሟም ራሱ አመስግኖኝ ነገሮች ቤቶችን በጣም ታውቃላችሁ። እኔ ከባለቤት ጋር እንዲተግባብቼ እንደምሰራ እንደዛ አድርገን የተለያየ ነው ማለት ነው። ይህንን ያደረግንላት እንግዲህ ካደረግንላት በኋላ እሷ ይህንን ምንድንነው እንደዚህ አይነት ነገር ሊያባብላት የቻለው የሚለው ነገር ትልቅ ጥያቄ ነው ማለት ነው። እንግዲህ ይች ልጅ እኔ እውነት አይምሮ ችግር አለ ብዬ ለምልበት ደረጃ ድረስ ነው እያደረሰች ማለት ነው። ወላሂ ነው የምላቸው በጣም አስቀያሚ በቃ አስቀያሚ ንግግሮችን ነው የምትናገረው። በጣም ደግሞ የማይገባ ነገሮችን ነው የምትለው ማለት ነው። እና ይህንን እንግዲህ ስናደርግ ወላሂ ወላሂ ነው የምላቸው ይህን ስራ ስንሰራ ይህን ስራ ስንሰራ እቃ ራሴ እያቀረብኩኝ ማቴሪያል እያመጣው እየወጠርኩ የወጣው ከኮምቦልሻ ከምናምን ሁሉን ነገር እያደረኩ ነው የሰራሁላት። ከቻኩ ላይ ደግሞ ስንመለስ ቻኩን ከሶስት ወር በኋላ ስንመለስ ደግሞ ወንድሟ ጋር ትጣላለች። ወንድሟ ጋር ተቀያይማ እኔ አንቺ ስራ ላይ አልገባም ምናምን ብሎ በጣም እንትን ይላታል። እና ከዛም በኋላ ሌላ ወኪል ምናምን ብሎ አልጋ ገርባ አደጋን ከዛም በኋላ እኔ ራሴ ወጥቼ ወርጄ ጀሶውንም ቃጫውንም ምናምን ሁሉ ነገር ራሴ እያቀረብኩ ነው፣ ማትሪያዎች የሚሰራውላት ውሃ እንኳን ለሊት እየቀዳውኝ ማለት ነው። ውሃ የሚቀዳ እንኳን የለም ውሃ የሚሞላ ለሊት እየቀዳው ሸራ ወጥሬ ራሴ ውሃ ሲጠፋ ለሊት እንቅልፌን እያጣሁ ስለፋ እየዋልኩኝ ለሊት ተነስቼ ደግሞ የእሷን ውሃ እቀዳለሁ ለስራ መስሪያ ውሃ ቀዳለሁ ማለት ነው ይህን አክል መስዋከፍ የሰራሁኝ ታዲያች ልጅ ምን ጎሎባት ነው የሚባለው እውነትስ ስራው ተበላሽቶ ነው ወይ እውነትስ ያልፈለገችውን ስራ ሰርተን ነው ወይ የሚለው ነገር ይህ ቀደም ብዬ ቪዲዮ ላይ ልቀዋለሁ። ገርባ ደጋን ያለውን በጨረስኩ ብዬ ልቀኩት ቪዲዮ ነው፣ መለስ ብላችሁ ማየት ትችላላችሁ። የምታዩት ቪዲዮ ላይ የምታዩት ስራ ነው እንግዲህ የሰራ ነው። ምናው ተደስታበታለች፣ ደስ ብሏታል፣ አመሰግናለሁ ብላለች። እንደዚህ አይነት ነገር ያደረሰበች በላይ እንደገና ደግሞ ድጋሜ እንደዚህ የሚያደርጋን ነገር ምኑ ነው ምኑ ነው ላይ ጉዳቱ ምኑ ላይ ነው ችግሩ የሚለው ነገር ስንመለከት፣ ወላ ይሄን እንጃ። በጣም ግራ የሚያጋባና በጣም የሚያወዛግብ ነገር ነው ማለት ነው። ሰውን ባልዋለበት መዞለም፣ ሰውን ባላደረገው ነገር ላይ መናገር እንደዚህ አግባብ ያለው ነገር አይደለም ማለት ነው። ማንኛችንም ብንሆን ማድረግ የሌለብን ነገር ሰው አንድ ሰው የተሰማውን ስሜት ሊገልጥ ይችላል። በአንድ ሰው ላይ ማለት ነው የሰራውን ስራ ሊናገር ይችላል። ግን እኔ ኮሜት ላይ ስለጣፈች ወይም ስለተናገረች አይደለም ይሄዱ ወላሂ ወላሂ፣ ለዛ አይደለም። በጣም የሰራሁት መልካምነት በመጥፎነት ተቀይሮ እንደዚህ መሆኑ ነው በጣም ያናደደኝና ውስጤን የጎዳ ያም ሆኖ ደግሞ ትቸዋለው፣ ችግር የለም በጣም ብዙ ጊዜ ስታስቀምጥ ምላሽም አልሰጠውበትም። በቃ ችግር የለም። ሁሉም የስራውን ያገኛል ነውና ብዬ ትቸዋለሁ። ማለት ማንኛውም ሰው ቢያወራ ችግር የለብኝም። እኔ እሷ ዚ ላይ መታ ስላወራችና ስለተናገረች ይህን ኮሜንት ስላስቀመጠች፣ ስለጣፈች፣ ስለኔ የፈለገችውን ነገር ስለተናገረች ይህንን ርጭቅ ልትዘጋው አችልም። በዚሁ አጋጣሚ ልነግርሽ የምችለው አንቺ የፈለግሽውን ያክል ብትለፈልፊና የፈለግሽውን ያክል ብትናገሪ የኔን ርዚቅ ልታቋርጫዋችም እኔ አላህ ነው የሚረዝገኝ ርዚቅ ከአላህ ነው የሚመጣው እንጂ ከሰው አይደለም ሰው ስበብ ነው ስበብ ሁኖ በስበብ የሆነ ነገር ሊያገኝ ይችላል ከዚያ ውጭ አላህ የሰጠውን ርዚቅ ሰው በማውራት አያቋርጥም ማለት ነው አንቺ እዚህ ጋር ስላወራሽ የኔን ስም ያጠፋሽ መስሎት ይችላል ወይም ደግሞ ወደፊት ስራ እንዳያገኝ አደርገዋለሁ ብለሽ ሊሆን ይችላል እኔ ግን ባንቺ ቅዋና በአንቺ ሀይል አይደለም ያለሁት አንቺ ስላወራሽ፣ አንቺ ስለተናገርሽ፣ አንቺ ስለለፈለፍሽ አይደለም የኔ ስራ የሚቆመውና የኔ ስራ የሚቋረጠው ማለት ነው። የኔ ስራ የሚቆመው ጥሩ ስራ ካልሰራሁና መጥፎ ነገር ካደረግኩ ብቻ ነው ይሄ ነገር የሚቆመው ማለት ነው። ይህንን ደግሞ አብዛኛዎች እህቶቻችን ያቁናል። የሰራሁላቸው በስራ ላይ የተገናኘሁት እህት ወንድሞች ያቁናል። ይህንን ልታቂ ይገባሻል ማለት ነው። እኔ ምላሽ የምሰጠውም ይሄ ነገር ስራ ይቆማል ብዬ አይደለም ግን ያንቺን እንደዚህ ያደረገሽን ነገር ምንድን ነው የሚለውን ነገር ደንበኞቼ እና ውድ ተመልካቾቼ እንድትረዱ ስለፈለጉ ብቻ ነው ማለት ነው። እንግዲህ ታችን በስድስት ሺህ ብር ብራችንን አልሰጠች ክዳለች። አልሰጥም ማለት በቃ አልሰጥም። መጀመሪያ የለኝም ታገሰኝ፣ ሽግር የስፌዋ ታገሰኝ እሰጣለሁ ምናምን ብላ ነበረ። ከዛም በኋላ አልሰጥም ማለት ብሩን አልሰጥም። እሺ ብላ ስራውን በስነ ስርዓት አልተሰራላትም። ስራ ተሰራላት ብሩን የማንከፍለው ብለን እንዳንል ስራውን አይታ በጣም ወደዋለች ደስ ብሏታል አመሰግናለሁ ብላለች። ወንድሟም አይቶ በአካል ሁሉን ነገር አይቶ ነው የተረከበ የግንባታውን ስራ ራሱ ስራልኝ ቀጣይ ግርፍ ምናምን አስገርፍልኝ ብሩን አሁን ስለሌለኝ ነው ታገሰ ይሰጥሃለሁ ብላለች አይደለም እንዴ ከዛም በኋላ ይህንን ተደስታ ካለች በኋላ ደግሞ እንደገና ድጋሚ ብርህን አልሰጥህም እኔ እንዲሁም አንተን በተደጋጋሚ ዩቱብ ላይ ስምህን አጠፋዋለሁኝ ምናምን እያለች ራሱ በውስጥ መስመር ተስከም ጉር ተመልከቱ። እንግዲህ አላህ ጉድ ያሳያችሁ ሲ አንቺ እኛ በጣፍ ሻልጣፍ ኛ ምን ችግር አለብን? የምን ምሽግር ሂደብንም ስራችንን መስራት ብቻ ነው የሚጠበቅብን። ስራችንን በጥሩ ሁኔታ መስራት መስራትና ስራችንን ጠንቅቀን መስራት ብቻ ነው የሚጠበቅብን ማለት ነው። እና ምንም ሳትበደል ምንም የተደረገችው ነገር ሳይኖር ምንም የተበላሸባት ስራ ሳይኖር ስራውን አቁመንባት ምናምን አሉ። ሌሎች እንኳን ወላሂ ነው የምላቸው እጅግ በጣም የታገሱን እዚህ ላይ መግለጥ የማንችለው በጣም ስነ መግባር ያላቸው ከአንድ ዓመት በላይ ራሱ የሚጠብቁ እህት ወንድሞች አሉ። በጣም በተለያየ ምክንያት እንደዚህ ስራ ምናምንትን ብሎ የሚሆን ማለት ነው። እነዛ እንኳን እንደዚህ አልተናገሩም። ገብቶሻል? ለምን ስራችንን ስለሚያውቁ እኛ እናታችንን ስለሚያውቁ ምንምንትን ብለው የማይሉ እህት ወንድሞች አሉ። ገባሽ በስራ መቆየት ራሱ ደረጃ እንኳን ብንሄድ ማለት ነው። እንደዛ እንደዛ ነገሮች አሉ። እንግዲህ እንደዚ አይነት አህላቅ ባላቸው ሰዎች ጋር አንቺ መጥተሽ እንደዚ አይነት ነገርና ንግግር መናገርሽ ተገቢ ነገር አይደለም። የሰው ብር ቀምተሽ የሰው ብር ሳትሰጪ የሰው የሰራተኛ ብር ሳትሰጪ ደሞ አንቺም ተበዳ የሆነሽ እንደዚ አይነት ነገር ስትትፊ ትንሽ አታፍሪ? አይምሮሽ እንደው ምን አይነት ሌና ስላለሽ ነው የምትናገረው? አንቺ ነውስኛ፣ ችግር የለውም እኛ ብዙ ዓላማ ስላለኝ እኔ እንደ አንቺ ማሰብ እንደ አንቺ አይነት የወረዳ አስተሳሰብ አስቤ ሌላ ነገር ታልተገብር ስለቀረሁኝ እኔ ብዙ ነገርና አላማ እናቅር ስላለኝ በቃ ችግር የለውም። ከሌለሽ እኛ አፉ እንልሻለን ብለሽ ስላለሽ ሌላ ነገር ምትንማንለው ነገር አለ ብለሽ ነው እንደዚህ አይነት ነገር የምትናገሪው እና ማለት ነው። በተደጋጋሚም ስልኬ ላይ አትደውይ ምናምን የእሷን ስልክ ራሱ ሌላ ብሎክ ባደርግ ራሱ በሌላ ስልክ ትመጣለ። ይሄ ያክል ሰው የምትረብሸው ማለት ነው። ወላሂ አሁን ነው የምላችሁ። አሁን አሁን ምን አለኝ መሰላችሁ፣ አሁን ቆቦ ከተማ ላይ ነው ያለሁት። በዚ አጋጣሚ ይሄ አለማጣ አለማጣ ላይ እንደዚህ ስራ ልሰራ ገብቼ አሁን አልጋይዥን ያለሁት እዛ ላይ ነው። ቪዲሁ አሁን እየሰራ ያለሁት በዚ አጋጣሚ ቆቦና አለማጣ ያላችሁ የሚሰራላችሁ ስራ ካለ ማናገር ትችላላችሁ፣ እየገባችሁ በውስጥ መስመር ማለት ነው። እና አሁን ምንትለኛለ መሰላችሁ፣ ተከታትዬ ነው ስምህን በዩቱብ ላይ የማጠፋው። የዩቱብ ጥላትህ ነኝ እኔ ከዚህ በኋላ የዩቱብ ጥላትህ ነኝ ለችን እንግዲህ ስም ስለማጥፋት ምናምን ነገር አይደለም። ዘመቻን ቡቶችን የሽግር የለው ስሜን ለማጥፋት ማለት ነው ከሆንኩ ሆንኩ፣ ካልሆንኩ ደግሞ ያልሆንኩትን ነገር ሰው ሊለው አይችልም ማለት ነው። እና ብዙ እህት ወንድሞች እንግዲህ ሌላ ግንዛቤ ውስጥ የምትገቡ ምን ቢያደረጋት ሄደች፣ በተደጋጋሚ እንዲህ የምታደርገው ብላቸው ልታስቡ ትችላላቸው። እናንተ ብቻ ያደላችሁ ምን ማስባለ ምን ባደርጋት ነው የሚለው ነገር ማለት ነው። አንድ ሰው ተከታትሎ ሆን ብሎ እንደዚህ ነገር የሚያደርግ ሰው ሌላ ሰው አይደለም፣ ተመልካች አይደለም ራሱ ሰውየው ምን ባድርግ ነው ምን ባጠፋ ነው ብሎ ራሱን ሊገመግም ይችላል ማለት ነው። እኔ ራሴን ትገመግም ከልጅ ከልጅ ጋር ምን የሚያደርጉት ነገር የለኝም። ያ ጥሩ ስራ መስራት እንደዚህ በመጥፎ ነገር የሚገለግ ከሆነ በጣም አመሰግናለሁ ከማለት ውስጥ ምንም አይደረግም። ወይም ደግሞ ለምን እንደዛ አደረከኝ ምናምን ብሎ የሆን ነገር ውስጥ ምናምንትን አይልም እና ክዴት በተሞላ የሰው ብር አሰጥም ብለሽ ከልክለሽ እንደገና ደግሞ ሌላ ነገር የምታደርጊው በጣም በጣም አሳፋሪ ነገር ነው ማለት ነው። እና እንግዲህ ች ልጅ ይሄን ያክልናት ማለት ነው። እኛ ወተን ወርደን ስራዋን ወኪል ይሄንን አድርግ ይሄን አድርግ ሳይባል ይባል ሁሉን ነገር እንትን ብለን ሰርተን እንደዛ አድርገን ደረጃ ላይ አብቅተን ያስረከብናትን ቤት ሌላ እንደዚ አይነት ምላሽ መመለስ በጣም ተገቢ ነገር አይደለም ማለት ነው። እንግዲህ አንድ ሰው ምንድነው ስራ ስናሰራ ማንኛችንም ሰው ልንሆን

በማንኛውም መንገድ ይሰራል፣ ጥሩ አድርጎ ይሰራል፣ ሀሪፍ ነው ብለን ልንመርጥ እንችላለን። ያንን ሀሪፍ ነው ብለን የመረጥነው ሰው ጥሩ ይሰራል ብለን የሰራል የምናሰራው ሰው ስራውን እየሰራ እኛ በፈለግነው ደረጃ ላይ ባይሄድ፣ እኛ በፈለግነው ስራ ባይሰራ፣ ይሄን ነገር አስተካክል እ እንደዚህ እንደዛ አድርገን ትሰራል ነበር የፈለግኩት ይሄን ነገር እንደዚህ መሆን አለበት ብሎ መናገር ግዴታ ነው። በቃ ማንኛውም ሰው ስራውን የማስተካከል ሰው በሚፈልገው መንገድ ካልሰራ ስራውን የማስተካከል ግዴታና የመስራት ግዴታ አለበት። ያንን ነገር አላደርግም ካለ ሳንቲክ ክልከላ ላይ ሊያስኬድ ይችላል። በፈለግኩ መንገድ አልሰራህልኝም ሳንቲም ልሰጥ አይችልም ምናምን የሚል ሳንቲም እገዳ ላይ ሊያስኬድ ይችላል ማለት ነው። እንግዲህ ይችልት ሀሪፍ አድርገን ሰርተንላት አትቀጣ ያለውን ስራ ሰራልኛል፣ ሳንቲም የለኝም ጠብቀኝ ምናምን ካለች በኋላ ደግሞ እንደገና አንተ ሳንቲምህን አልሰጥም፣ እንደውም ለኮርዱስ የከፈልኩን ብር ትመልሳለህ፣ ሰባ ምናምን ሺህ ብር ለኮርዱስ የከፈልኩትን ትመልሳለህ ምናምን። ሲያቦ ያ ሳንቲም መመለስ ምናምን እኛ ለፍተን የምናደር በላባችን የምናደርሰው ነው። ሳንቲም ብሽ እንመልስልሽ እንበል፣ ለምሳሌ ሳንቲም ቡንሽ ልመልስልሽ ልበል መልሽ የልስስ ምን አይነት እርካታ ነው የምታገኘው? ወይ አንቺ ከሳንቲም ነው ሙሉ ነውስ ሙሉ ለሙሉ እኔ ማቴሪያል ቲቪ እንተሰራልሽ ነው የፈለግሽው የነበረው? እኔ አላውቅም ወላሂ፣ ለዋለ ምን አይነት አስተሳሰብ እንዳላት ማለት ነው፣ ምን አይነት አስተሳሰብ ይዛኛ ጋር ስለመጣች አላውቅም በቃ። ማለት ሁሉንም ነገር እንደው ማቴሪያሉንም፣ ሁሉንም በቃ ወጪውንም እኛ አድርገን እንድንሰራላት ከሆነ የፈለገችው እንግዲህ አላለም እዚሁ ላይ ብትነግሪኝ በጣም አሪፍና ደስ የሚል ነገር ነው ማለት ነው። እንደዚህ እንድናደርግልሽ ከሆነ የፈለግሽው ማለት ነው። እኔ ደግሞ ያደረ በኩልሽ ከራስሽ በላይ ቤቱን አስቤና ተጨንቄ እየሰራሁልሽ ነው ማለት ነው። ሰርቼ ልሻለሁ። ይህን ባደረግኩልሽ መንገድ ላይ አንቺ እንደዚህ አይነት ምላሽ መስጠቱ ተገቢ ባይሆንም እንኳን ሰው በሌለበት ነገር ላይ ሰውን ጥፋተኛ አድርጎ ወይም ሰው መዘለም ተገቢ ነገር አይደለም ማለት ነው። ይህንን ተግባርሽን ብታቆሚ በጣም ደስ ይለኛል። ለእኔ ሳይሆን ለእኔ ታዩ ጣፊ ምናም እንደዚህ ተናገሪ። እኔ የመለከተኝ ነገር የለም። እኔነቴን እኔነቴን የሚያቅሰኝ ሰው ወይም ደግሞ ራሱን የሚያቅሰው ምንም ግድ የለበትም። በራሱ ኮንፊደንስ እኔ በራሴ በስራዬ ላይ በኮንፊደንስ ነው የምሰራው። ስራዬን ወድጄውና አክብሬው ነው የምሰራው። ስራዬን ለራሴ ስል ነው የምሰራው እንጂ ለአንቺ ስል ወይም ለማንኛውም ሰው ስል አይደለም የምሰራው። ስለዚህ ለእኔ ምንም አይነት እንትን የሚሰጠኝ አይደለም ግን ያደረኩት ጥሩ ነገር ወደ አንቺ መጥፎ ነገር ምናምን መስሎሽ ሰዎች ላይ ወጥተሽ እንደዚህ መናገርሽ፣ እንደዚህ መቀባጠርሽ በጣም ውስጥ የሚሰብር ስለሆነ ነው ይህን ይዤ የቀረብኩት ማለት ነው። እና እንደዚህ አይነት ቪዲዮ መስራት ባልፈልግም እንዲሰራ አስገደደችኝ። እና ለእናንተ እውነቱ እንዲታውቁት ለማሳየት ነው ይህን ቪዲዮ ልሰራ የወሰንኩ ማለት ነው። ቤትንም ላሳያቸው የፈለግኩት በእንደዚህ አይነት መንገድ ነው። እና ደግሞ ድጋሜ ምን ተፈጠረ መሰላቸው ግርግዳውን ቻክ አድርገን ከወጣን በኋላ ከውጭ ግርፉ ተሰናጣጠቀ። የተሰናጣጠቀ ነው የውጭ ግርፍ። በግድግዳ ነው በቃ በጣም ተሰነጣት እና ግርግዳውን ብቻ ካድርገን ነው በስምንት ቀኑ ትራክ ፈጠረ። ምን ፈጠረ? ይሄ እንደምታዩት ይሄው ከውጭ ተከትሎ እንደዚህ በውስጥ ላይ በበሩ ላይ እንደምትመለከቱት ይሄ ዙሪያውን ትራክ አደረገ፣ ከውስጥ ማለት ነው። ንፋስ እንግዲህ የቤት መሰንጠቅ፣ በአንድ ቦታ ንፋስ ከገባ ሙሉ ይሰነጠቃል። እንግዲህ ከጀርባ ምናምን የቤቱን መሰንጠቅ ተውት፣ አልነግራቸውም። ይች ልጅ እንግዲህ አሁን ከዚህ ችግር ነው ምናምን ብላት ቤተሰቦቿ ጋር ደግሞ የደለቀውት ልታመጣ ነው። የሆነ እብድ እንደሆነች ያውቃለሁ፣ እና ያለኝ አማራጭ እሷንም ቤተሰቦቿም ጋር እናንተ እንደዛ አደረጋቸው ቤዝ እንዳትል እኔም ደግሞ አንተ ቤተሰብ ደግሞ አንተ ይሄን ይሄንን ብለህ ያልከው ምናምን እንደዚ አይነት ስራ ነው ብለህ ያልከው ምንድን ነው የሚል በሁለቱም አይነት አታቢን ውስጥ እንዳልገባ ያለኝ ነገር ስራውን እንዳይጠፋ አድርገ ማስተካከል ነው። እና ይሄ ነገር ይውጣለትና ከወጣለት በኋላ እንደዚህ በምታዩት መንገድ ቆርቁሬ አስተካክለዋለሁ የሚል ሀሳቤን ወሰንኩና፣ ምክንያቱም የቤት ከተሰነጠቀ ስንጥቁ ከወጣለት በኋላ ተቆርቁሮ በስነስርዓት ቻቅ ይደረጋል ማለት ነው። ያ ሲሆን ትራኩ ይቆማል። መሰንጠቅ ድጋሚ የሰነጠቅማ ነው። እንደዚ እንዲሆን ነገሮችን ራሴ ብዙ አይነት ነገሮች እየወረዱብኝ ብዙ አይነት ነገር እየተናገረችኝ ችዬ ሁሉ ነገር እንደዚህ አድርጌ ተመልሼ እንደዚ ቆርቁሬ ምናም ሁሉ ነገር አስተካክያላታለ። ካስተካከልኩላት በኋላ ደግሞ ቴንክ በጣም አመሰግናለሁ አንተ እንደዚህ ሰው አይደለም ብላ ነበር። ድጋሚ ደግሞ ምንድዛ ደግሞ እንደገና እንደዚ አይነት ነገር ምናምን መጣች ማለት ነው። እና ይሄ የጤንነት ባህሪ አይደለም አይደለም ይመስለኛል። እንደዚህ አይነት ጤንነት ያለው ሰው ባህሪ ይህንን ነገር ሊያደርግ አይችልም ማለት ነው። እና ይህንን አድርገን እስካሁን ድረስ ቤቱ ምንም አልሆነም፣ አልተሰነጠቀምም። ኢንሻአላህ ወላሂ ነው ምላችሁ። ኢንሻአላህ ወንድሟ ጋር ሁኜ ቤቱ ላይ ቪዲዮ ሰርቼ ይዤላችሁ እቀርባለሁ። አሁን ካለማጣ ስመለስ እንት ልጅ ተበደለች የምንለውን ነገር ብንወርድ እንኳን ቤቱ ሙሉ ለሙሉ ከወንድሟ ጋር ሁኜ እንዴት ተግባብተና፣ እንግዲህ እሱ ሳያውቀኝ መጀመሪያ የማይሰራ ሰው ቢሆንስ? ምኑን አውቀሽ ነው ምኑን አምነሽ ነው? አበላሽቶ ቤት ምኑን ልንይዘው ነው ያለው ሰው፣ እንኳን እኔን ካወቀኝ በኋላ ምን አይነት አሜታና ምን አይነት ነገር እንዳለ እሱ ጋር ሆኜ ይጀላችሁ ቀርባለሁ ማለት ነው። እና ታዩታላችሁ እንግዲህ የጠፋውንና የጎደለውን የተበላሸውን ታዩታላችሁ። ከዛ በኋላ ፍርዱን ለእናንተ ተዋለው ማለት ነው። እኔ ካበላሸሁባትና የማይሆን ስራ ከሰራሁኝ ወላ ለዚም፣ እኔ እንደዚ አይነት ችግር የለብኝም። በአራት ዓመትም ተመልሼ የማስተካክል ነው ያቃሉ። ወላ ይህንን ቪዲዮ አይታችሁ ከሆነ ሁላችሁም የምሰራላችሁት ወንድሞች እውነት ክፉ ከሆንኩኝ ክፉነቴን፣ ጥሩም ስራ የምሰራ ከሆነ ጥሩነቴን በቃ ልትገልጡ ይገባችኋል ማለት ነው። እኔ እንግዲህ እየሰራሁላችሁ ማኛችሁም ሰዎች አስቀየሚያችሁም ከሆነ እንደው በቃ እንዲህ አይነት ስራ የምሰራ ከሆነ እውነታውን በቃ ልታሳውቁ ይገባል ማለት ነው። ለዚች ለልጅ እውነታውን ልታሳውቋት ይገባል ማለት ነው። እኔ እንደዚህ አይነት ስብናና እንደዚህ አይነት ነገር ስለሌለኝ ማለት ነው። ማንኛውም ደውላችሁ የምታናገሩ ሆን ይችላል የምሰጣችሁ መልስና እንዲህ የማደርገው ነገር የተለያየ አይነት ነገር ከሆነ የእኔ ተከታዮች ምን አይነት ነገር እንደሆነ የተናገርኩት ነገርና ተግባሩ የተለያየ ከሆነ እዚሁ ላይ ምላሽ እጠብቃለሁ። ወላሂ ነው ምላሽ እጠብቃለሁ። ሁላችሁም ልታስረዱ ይገባል ማለት ነው እና ይች ልጅ ከምንም በድያት ምንም ነገር አጥፍቼባት አይደለም። እውነት ስም ለማጥፋት ዘመቻ ለመውጣት ፈልገሽ ከሆነ አሎ አለም አናቀው ነገር የለኝም። በስራ በኩል ከሆነ ምንም የበደልኩሽ ነገር የለኝም። በሌላም ነገር ከሆነ ደግሞ ብሬንም ቀምተሽ እንኳን ብሬን ሳታመጪ እንደዚህ ሳታደርግ ያልኩሽ ነገር የለኝም የተነዛነዝኩሽ ብሬን አልሰጠሽኝም እንደዚ ቀማሽኝ እንኳን ያልኩም መንገድ የለኝም። ከሌለሽ እንግዲህ ከኛ ከባሰብሽ ስታዩ በቃ ፉ ብየትሻለሁ ያልኩሽ ይገባሽ። እንደዛ አድርጎ የሚሰራ ሰው በጣም ከምንም በላይ እንደዚህ አይነት ምክር መናገር የለብሽም። አርባ ስድስት ሺህ ብር አደለም ሷ እኔ ለሰራተኛ ሰላሳ ምናምን ሺህ ብር አውጥቻለሁ። ይች ልጅ ሰባ ምናምን ሺህ ብር አክስራኛለች። ለሰራተኛ ሰላሳ ምናምን ሺህ ብር አውጥቻለሁ። እሷ ላይ የአርባ ስድስት ሺህ ብር አለ ሰባ ምናምን ሺህ ብር ኪሳራ ላይ ጡላኛለች ማለት ነው። ይች ልጅ እንግዲህ የምታወራው የሰራተኛ ሐቅ ሳትከፍል የሰራተኛ ብር በታ ነው የምታወራው ማለት ነው። እንግዲህ ችግሩ ይሄን ያክል ነው። እንደዚህ ነው። ይሄን ላስረዳችሁ ነው ብቅ ያልኩት ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አጥፍቼም ከሆነ ይቅርታ። ምናልባች ደግሞ ምላሽ መስጠት ስላለብኝ ነው፣ እንደዚህ ነገሮችን በትክል ማወቅ ስላለባችሁና እንድታቁ ነው። ሌሎች በውስጥም ደግሞ የተቀመጡ በቃ መረጃዎች አሉ። በቃ እንደዚህ የምትለው ነገር ያን ያንን የማሳወቅ አልፈልግም። ችግር የለውም። እኔ ማንንም እንደዚህ ያደረኩትን መልካምነት ለሰው እንደዚህ አርግ ያለው የሚል ወሬ ስለማንፈልግ ያን ውለታን የሚከፍለው አላህ ነው። አላህ ከአላህ ሁሉንም ነገር እንጠብቃለን። ከሰው ምንም ነገር አንጠብቅም። የምናደርገውን ነገር ለአላህ ብለን ነው። ለህትለ ወንድሞቻችን ደግሞ እኛ ተደፍተን ብንሰራም ምንም የሚከፋ ነገር የለም ማለት ነው። እውነት ነው። ተደፍተን እንሰራለን። ወደፊትም እንሻአላህ እናን አምናችሁ እስከመጣችሁ ድረስ በእኛ የምታፍሩበት ስራ አንሰራም ማለት ነው እና ይህንን ነገር ልናገረው ፈልጌ አይደለም፣ ልጅቱ ገደብ ስላለፈች ነው። ፍርዱን ለእናንተ ትቻለሁኝ። እስከ ፊት መጨረሻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ